ሰላም እንደምን አመሻችሁ፣ የተወደዳችሁ ተመልካቾቻችን። ይህ የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ቀጥሏል። በሁለተኛው ምዕራፍ ተገናኝተናል። የሰዓቱን አበይት ጉዳዮች እናስቀድማለን። የፌዴራል መጀመሪያ ደረጃ ፍርድ ቤት የተገልጋዮች እርካታ እያደገ መምጣቱ በጥናት ማረጋገጡን ተገልጿል። የሲዳማ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ በቢሮ ግቢ ተግባር ያደረገው የልማት ትሩፋት ስራ የኑሮ ጫናን ማቅለሉን የተቋሙ ሰራተኞች ተናገሩ። ከውጭ በእስራኤል ኢራን የርቀት ጦርነት የሟቾች ብዛት ከ350 ማለፉ እየተነገረ ሰዎች ቁጭ ለው ችግራቸውን ተንፍሰው ኢትዮጵያ በየዘመኑ መልኩን እየቀየረ የሰላም እጦት ብዙ ፈትኖታል፣ ብዙም አሳቅቷታል። ለእነዚህ ሁሉ ችግሮች ግን የመጀመሪያውም የመጨረሻውም መፍትሄ ንግግር እንደሆነ ይታመናል። ታዲያ ኢትዮጵያ እንዴት ወደ ዘላቂ ሰላም ትምጣ የሚለው የዚህ የሰኔ ወር ዋና ጉዳያችን ነው። በኢቲቪ ዜና ኢትዮጵያ ላይ ጠበቁ። ባለፉት ስድስት ዓመታት ኢትዮጵያውያን ያለመታከት 40 ቢሊዮን ችግኞችን ተክለዋል። ለአብነትም ባለፈው ዓመት ብቻ በነበረው የአረንጓዴ አሻራ መርሃ ግብር ወደ 6.5 ቢሊዮን ችግኞች ተክለዋል። በአንድ ጀንበር ደግሞ 600 ሚሊዮን ችግኞች። ዘንድሮም ይህንን ታሪክ ለመድገም ቅድመ ዝግጅት ተጠናቋል። ኢትዮጵያውያን 7.5 ቢሊዮን ችግኞችን እንተክላለን ብለዋል። ዮሐንስ ብሳኔ። ይህ ጉዳይ የሰኔ ወር የኢቲቪ አጀንዳችን ነው፣ ይጠብቁ።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 ከኢቲቪ 57 ዜና ጋር ማህሌት ታደለ ነኝ። አብራችሁን ሆኑ። ኢትዮጵያ ሁለተኛውን የአፍሪካ የአየር ንብረት ጉባኤ እንደምታስተናግድ ተገለጸ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ እንደ አውሮፓውያኑ አቆጣጠር ከመስከረም 8 እስከ 10 ቀን 2025 የሚካሄደውን ሁለተኛውን የአፍሪካ የአየር ንብረት ጉባኤ ከህብረቱ ጋር በመተባበር እንደምታስተናግድ ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባጋሩት መልእክት ምድረ ቀደምት ኢትዮጵያ የምታስተናግደው ጉባኤ ትኩረቱን በአረንጓዴ ውይይቶችና ተግባራት ላይ እንደሚያደርግም አስታውቀዋል ። ጉባኤው ለአፍሪካ የአየር ንብረት ስትራቴጂ ቁልፍ የሆኑ በተፈጥሮ ላይ የተመሰረቱ መፍትሄዎች የሚተዋወቁበት መሆኑንም አስፍረዋል። በተጨማሪም ጉባኤው አፍሪካን መልሶ አረንጓዴ ማድረግና የአህጉሪቱን አንድነት የማጠናከር ዓላማን የሚያራምድ መሆኑን አመላክተዋል። የክረምት የአረንጓዴ አሻራ መርሃ ግብሯን እየጀመረች ያለችው ኢትዮጵያ ለዚህ ያደረገችው ዝግጅት ለተግባራዊ አየር ንብረት ለውጥ መፍትሄዎች ያላትን ቁርጠኝነት የሚያንጸባርቅ ነውም ብለዋል። ኢትዮጵያ የጉባኤ ተሳታፊ እንግዶቿን ለመቀበል ዝግጁ መሆኗንም ጠቅላይ ሚኒስትሩ አስታውቀዋል። ታላቁ የኢትዮጵያ ሕዳሴ ግድብ ትላልቅ ፈተናዎችን አልፎ አሁን የደረሰበት ደረጃ የሚያኮራ ነው ሲሉ አስተያየቶቻቸውን ለኢቲቪ የሰጡ የተለያዩ የማህበረሰብ ክፍሎች ተናገሩ። ታላቁ የኢትዮጵያ ሕዳሴ ግድብ ደህንነትን መጠበቅም የሁሉም ኃላፊነት ሊሆን እንደሚገባ ጠቅሰዋል። መከላከያ ሰራዊት ግድቡን በመጠበቅ ላበረከተው አስተዋጽኦም እነዚህ የማህበረሰብ ክፍሎች ምስጋናቸውን አቅርበዋል። ነስረዲን ሀሚድ ነው ያነጋገራቸው። አስተያየታቸውን እንከታተል። እኔ ህዳሴ ግድባ ሁሉም ሐውልት ነው ለምን እኛ እንደ ኢትዮጵያውያን መንኮራበት ልማት የሚያጠናከር ሰላም ምልክት የሚያደርስ ለዓለም፣ በአንድ እግር የሚያቆመ አይናቸው አይናቹ ጠላት ያደርጉብን ሐውልት ሐውልት ነው። ስለዚህ ለእኛ ለኢትዮጵያ ህዝብ ትልቅ ደማችን ማለት ነው። ባጭር፣ በቃ ሁሉም ኢትዮጵያውያን የሚጠቀሙበት አሻራ ያሳረፍንበት ህዳሴ ግድባችንን ደማችን ገብረን ላይ ላይ ለሚመጣ ማንኛውም ችግር ካሁን በኋላ ምንም አይነት ችግርም እንዳይደርስበትም ጠንቅቀን እንድንጠብቅ አደራ ለማለት ፈልጋለሁ። ሁሉም ኢትዮጵያውያን በጥሩ ሁኔታ ነው ሲንደጋገፈ የነበረው። ይሄን ውጤት ሁሉ ውጤት ማለት ይቻላልና በጣም ጥሩ ግንኙነት ነበረ። በተለይ እዚህ ካለው አባይ ግድብ እኛ ጋርም የነበሩ ጸጥታ አካላት በመወያየት በመነጋገር ጥምር ኮሚቴዎችን በማድረግ ነው ስናከናውን የቆየ ነው ስራውን። ትልቅ ኃላፊነት አለብን እኛ እንጠብቀዋለን። ይሄ የእኛ ግዴታ ነው። ስለዚህ መከላከያ ጎን ቁመን መረጃ በመስጠት አንዳንድ እገዛዎች የሚያስፈልጉ ነገሮች ሁሉ እነሱን ጎን ቁመን እንሰራለን ነው ህዝቡ እያነሳ ያለው እና ስለዚህ በጣም ተጠናክሮ መቀጠል ያለበት ጉዳይ ነው። ዜናችን ቀጥሏል። የፌዴራል መጀመሪያ ደረጃ ፍርድ ቤት የተገልጋዮች እርካታ እያደገ መምጣቱን በጥናት ማረጋገጡን ገለጸ። ፍርድ ቤቱ የሚሰጠው በቴክኖሎጂ የታገዘ አገልግሎት የተገልጋዮችን ምሬት እንዲቀንስ ቢያስችልም የፍርድ መጓተት ግን አሁንም በተገልጋዮች ላይ ቅሬታ ፈጥሯል ተብሏል። መሀመድ አልቃድር ዝርዝር አለው። የፌዴራል የመጀመሪያ ደረጃ ፍርድ ቤት በአገልግሎቱ በርካታ መዝገቦችን በአበትን ልባት ይሰጣል። ፍርድ ቤቱ የሚሰጣቸውን አገልግሎት በቴክኖሎጂ ያገዘ እና የተገልጋይ ምሬትን የቀነሰ ስለመሆኑ ተገልጋዮች ይገልጻሉ። ጥርት ባለ መልክ ትእዛዞችም ግልጽ ናቸው። በስፋት ተብራርቶ ተጽፎ ነው። አንድ ሁለት ሶስት ጊዜ ትእዛዝ ወስጃለሁ። በእኔ ችሎት ያለው ነገር በጣም ግልጽ ነው። በጣም ድሮ በጣም ረጅም ቀጠሮች ነበሩ የሚሰጡት። አሁን በአጭር ጊዜ ቀጠሮ ውሳኔ ማግኘት እድሉ የተመቻቸ ነው አገልግሎቱ። በተጨማሪም ደግሞ በየክፍሉ ከሬጅስትራር ጀምሮ ፋይል ከፋች የተለያዩ የስራ መደቦች ስላሉ እነዚህም በተመለከተ የተፋጠነ እና ትክክለኛ የሆነ አገልግሎት እንድናገኝ ረድቶናል። ይሁንና አሁንም ፍርድ ቤቱ ቅሬታዎች ይነሱበታል። አክሳች መካን ነበረች ከዚህ ያለን በሞት ለይታለች ዘመደላትን በማለት አስር ምስክር የመሰከሩትን የኑዛዜ ቃል ያለውን የወንድሜ ልጅ ጠዋሪ ቀባሪ ያለ የሚለውን እያንከራተቱ ሁለት ዓመት ከሞላ በኋላ ነገ ፍርድ ይሰጣል ሲባል 370 ኪሎ ሜትር ከወላይታ እስከ አዲስ አበባ በፍትህ ጥማት እየተመላለስኩ ነው ያለው። በቤቴ ላይ ፍርድ አስወሰኛለሁ። በቤቱ ላይ አከራክሮ ፍርድ ቤት ውሳኔ ሰጥቷል። ያንን ውሳኔ እየይዤ ናውጣ ብዬ በምልሳት ውሳኔው ውሳኔ እንደሌለ በማድረግ እንደ አዲስ እያከራከረ ይግባኝ ሳይባል በይግባኝ ሳይለወጥ ውሳኔው እያለ አከራክሮ ውሳኔ የሰጠበት እያለ እንደሌለ አድርጎ ከእንደገና እንደ አዲስ ክርክር ጀመረ። የፌዴራል የመጀመሪያ ደረጃ ፍርድ ቤት አገልግሎቱን አስመልክቶ የአዲስ ቀን የዜና መሰናዶ ተመልክቶታል። በዚህም የፍትህ መጓተት ምክንያቶች ተነስተዋል። ፍትህ ፈልጎ የሚመጣ ሰው ፍርድ ቤት ላይ የተፋጠነ ፍትህ ማግኘት አለበት። ሰው የሚፈልገው ያንን ነው። እንደውም ብዙ ደንበኞቻችን ሲመጡ እኛ የምንቸገርበት ጉዳይ አለ። ይሄ ጉዳይ በምን ያህል ጊዜ ያልቃል? ወይም ደግሞ መቼ ነው ፍትህ የማገኘው? ድሮ ድሮ እንገምት ነበር። ግምታችን ግን ከእኛ ካልነው ውጭ እየሆነ ከደሞቻችን ጋር የሚያጋጫል። በዚህ ጊዜ ያልቃል ብላችሁ አልነበረ ይላሉ። ስለዚህ ለፍትህ መጓተቱ እንግዲህ ብዙ ምክንያቶች አሉ። እኔ ዋናው ግን የችሎቶች መስፋት አለባቸው ነው ምለው። በጣም በጣም ለፌዴራል ፍርድ ቤቶች ያሉት የዳኞች ቁጥርም ሆነ የችሎቶች በጣም ውስን ናቸው። የፌዴራል የመጀመሪያ ደረጃ ፍርድ ቤት ባደረገው ጥናት ክፍተቶች የተገለጡበት ነውም ተብሏል። ጥናቱ ሁለት ነገሮችን በዚህ ካል ያሳይቶናል። አንደኛ በትክክልም በህብረተሰቡ በፍርድ ቤቱ ላይ የሚነሱ ቅሬታዎች ተጨባጭ መሆናቸውን ከጥናቱ አረጋግጠናል። ለምሳሌ ጉዳይ መዘግየት፣ ጥራት ተብለው የተነሱ ነገሮች በጥናቱ በጣም ዝቅተኛ ያገኘንባቸው ናቸው። ስለዚህ በአማካኝ 76 ነጥብ 3 መምጣቱ ክፍተቶቻችንን የለየ የበለጠ ደግሞ የምንሰራባቸውን ቦታዎችንም እንድናውቅ ያደረገ ጥናት ነው። አንዱ ለምሳሌ ትልቁ ለውጥ አመጣንበት የምንለው ከዚህ በፊት በነበረው አሰራር ጉዳዮች ተጀምረው መቼ ያልቃሉ የሚለው ፕሪዲክተብል የሆነ ቀን ለመስጠት ራሱ ገና ጉዳዩ ሲጀመር ተገማች የሆነ ቀን ለመስጠት ራሱ አስቸጋሪ ነው የነበረው። አሁን በህግ ተደግፈን የፍቺ ጉዳይ ከሆነ ምን ያህል ጊዜ ይወስዳል፣ የንብረት ክርክር ከሆነ ምን ያህል ጊዜ ይወስዳል፣ የውርስ ከሆነ ምን ያህል ጊዜ ይወስዳል የሚለው በህግ አስቀምጠን ዳኞቻችን ደግሞ ይህን እንዲከተሉ ግዴታ አድርገን እየሰራ ነው። ፍርድ ቤቱ ባለፉት ስድስት ዓመታት የተሻለ አሰራር እንዲኖር ማድረጉ የሥነ ምግባር ብልሹነትም መቀነሱ የተገለጸ ሲሆን በዚህ መነሻም የፌዴራል የመጀመሪያ ደረጃ ፍርድ ቤት የተገልጋይ እርካታውን 76 ነጥብ 3 በመቶ ማድረሱን ገልጿል። ተመልካቾቻችን ይህንኑ ጉዳይ በተመለከተ ለተጨማሪ ማብራሪያ እዚህ ስቱዲያችን እንግዳ ጋብዘናል። እንግዳችን የፌዴራል መጀመሪያ ፍርድ ቤት ምክትል ፕሬዚደንት የሆኑት ወይዘሮ አሸነፈች አበበ ናቸው። ከእሳቸው ጋር ቆይታ እናደርጋለን። እንኳን ደህና መጡ። እናመሰግናለን ስለመጡልን። ደና ቆሽ። መልካም አመሰግናለሁ። ቀደም ሲል የነበረውን ዘገባ እየተከታተልን ነበር። የፌዴራል መጀመሪያ ደረጃ ፍርድ ቤት ቀደም ብሎ የተለያዩ ቅሬታዎች ይነሱበት ነበር፣ ችግሮች አሉበት በሚል አሁን ላይ ደግሞ ባደረገው ጥናት የተገልጋዮች እርካታ ከሰባ ስድስት በላይ መሆን መቻሉን አረጋግጫለኋል። እና ይህ የአገልግሎት እርካታ እውን አገልግሎቱ ተሻሽሏል ያስብላል? ምን ማሳያዎች አሉት? እሺ የፌዴራል የመጀመሪያ ደረጃ ፍርድ ቤት ከሶስቱ የፌዴራል ፍርድ ቤቶች አንዱና የፌዴራል ጉዳዮች ከሚታዩበት ኦልሞስት ወደ 80 ፐርሰንት የሚሆኑ የፌዴራል ጉዳዮች የሚታዩበት ፍርድ ቤት ነው። ወደ 200 የሚሆኑ ዳኞች፣ 2000 የሚሆኑ ሰራተኞች ያሉበት በአመት ከ አንድ መቶ ሰባ እስከ ሁለት መቶ ሺህ የሚመዛ ግብቶች የሚስተናገዱበት ይህንን ከሚቀርበው ተገልጋይ አንጻር ስናይ ከ አንድ ሚሊዮን በላይ የሚሆኑ ተገልጋዮች በአመት የሚስተናገዱበት ተቋም ነው። በየጊዜውም በጣም ከፍተኛ የሆነ የመዝገብ ፍሰት ያለበት ተቋም ነው። ከዚህ አንጻር ፍርድ ቤት የነበሩ የቆዩ በርካታ ችግሮች አሉበት። እነዚህን ለመቅረፍ በተለይ ባለፉት ስድስት ዓመታት በጣም ከፍተኛ ስራዎች ናቸው የተከናወኑት። ቅሬታዎችን በሚመለከት በተለያየ ምክንያት በተለያየ ሁኔታ የሚቀርቡ አሉ። እኛ በራሳችን ሰርተናል የምንላቸው በተገልጋዩም ሪኮግናይዝ የሚደረጉ እውቅና የሚሰጣቸው አሉ። ከዛ በተጨማሪ ደግሞ በክፍተት የሚነሱ አሉ። እነዚህም በተጨባጭ ለማወቅ ምን ደረጃ ላይ ነው አሁን ያለ ነው። በተጨባጭ ደግሞ ከነዚህ ችግሮች ተነስተን በቀጣይ ምን ላይ ነው ለውጣችን ማተኮር ያለበት የሚለውን ለማወቅ እንደ ፍርድ ቤት ከዚህ በፊት የተገልጋይ እርካታ ላይ ብዙ የዳሰሳ ጥናቶች አልተከናወኑም። ነገር ግን በ2017 የተገልጋይ እርካታ ደረጃ ለማወቅ ጥናት አስጠንተናል። በዚህ መሰረት ወደ 27 የሚሆኑ ጥያቄዎች ናቸው። 26ቱ ከዝቅተኛ እስከ ከፍተኛ በጣም ከፍተኛ ውጤቱን የሚያሳዩ፣ አንዱ ደግሞ በዝርዝር ተገልጋዩ በግልጽ በዝርዝር ጥንካሬያቸው ይሄ ነው ድክመታቸው ይሄ ነው የሚለውን የሚያሳይበት ዝርዝር የሆኑ ጥያቄዎችን አዘጋጅተን አራት ሺ አንድ መቶ አስር የሚሆኑ ተገልጋዮች ችሎቱ ላይ ተስተናግደው የወጡትን ጠበቆች፣ ነገረ ፈጆች፣ አቃቢ ህጎች፣ ከሳሽ፣ ተከሳሽ፣ ጣልቃ ገብ ሆኑ የመጡትን በማስሞላት ከዚህ በፊት ጥንካሬያችን እንደሆኑ እኛም የምንገነዘባቸው በጥንካሬ የተገለጹ አሉ ለምሳሌ ከተገለጹት ከ ሀያ ሰባቱ ሀያ የሚሆኑት በጥንካሬ የተነሱ ናቸው ወይም በዓለም አቀፍ ስታንዳርድ መሰረት የተሻለ ውጤት ላይ እንዳለን እርካታ እንዳለን የሚያሳዩ ሰባቱ ላይ ደግሞ ዝቅተኛ የሆነ አፈጻጸም ያለባቸው ስለመሆኑ ያሳያሉ። ከዚያ አንጻር የተገልጋይ እርካታን ለመጨመር ባለፉት ስድስት ዓመታት ምቹ የስራ አካባቢ ከመፍጠር አንጻር አሁን በተገልጋይ እርካታ ጥናትም የተረጋገጠው በጣም ከፍተኛ የሆነ ስራ የተሰራበት ጊዜ ብዙ የወሰድንበት ነው። ወደ ሰባት የሚሆኑ አዳዲስ ህንፃዎች ተገንብተው አገልግሎት መስጠት የተቻለ ነው። በቴክኖሎጂ እንዲደገፉ ተደርጓል። የፍርድ ቤት መር አስማሚነት በምንለው በጣም የመዝገብ ፍሰት በየጊዜው ስላለ አማራጭ ሙግት መፍቻዎችን በፍርድ ቤት መር አስማሚነት ደግሞ ጉዳዮች እንዲያልቁ የማድረግ ስራ በየጊዜው እያጠናከርን ቁጥሩ የሚጨምር በስምምነት እንዲያልቅ እየተደረገ ነው። የጉዳዮች ፍሰት አስተዳደር መመሪያ የሚል የህግ ማዕቀፍ ኖሮት ከዚህ በፊት አንድ ጉዳይ መቼ ተጀምሮ መቼ ያልቃል የሚል የሚታወቅ ጊዜ ያልነበረውም ይሄ በጊዜ ገደብ እንዲታወቅ ተደርጓል። ከዛ አንጻር አሁን በተገልጋይ እርካታ ጥናት ላይም ህዝቡ ከሚጠብቀው አንጻር አይደለም። ነገር ግን በመመሪያው መሰረት ወደ ዘጠና አምስት ፐርሰንት ነው በጊዜ የገደብ ጉዳዮች እያለቁ ያሉት። ነገር ግን ከዚህ በፊት ለወራት የሚሰጡ የነበሩ ቀጠሮች አሁን ለቀናት እየተሰጡ ያሉበት አለጋር አያይዘን የምናነሳው ጉዳይ ወይዘሮ አሸነፈች የጠበቆችም የተገልጋዮችም ከሚያነሷቸው ተብለው ከሚቀርቡ ጉዳዮች መካከል አንድ የፍርድ መጓተትን አሁን እያነሱትም ስለነበረ የፍርድ ጥራትን ጨምሮ ከእንግልት ጋር ተያይዞ የሚነሱ ቅሬታዎችም አሉና እነዚህ ከምን የመነጩ ናቸው? ለመፍታት እየተሰራ ያለውንም አብረው እንዲያነሱት ብዬ ነው። ከዚህ ቀደም ከነበረው አንጻር ከቅልጥፍናም ከጥራትም አንጻር የተሰሩ በርካታ ስራዎች አሉ ነገር ግን ለወራት ሲቀጠሩ የነበሩት አሁን ለቀናት እየተቀጠሩ እየተሰሩ ቢሆንም አሁን የህዝቡ ፍላጎት አሁን ከዘመኑ የዋጀ የዳኝነት አገልግሎት ከመስጠት አንጻር ከዚህ የበለጠ በቴክኖሎጂ በታገዘ ከቀናት ከቀናትም ባጠረ በተቀላጠፈ ውሳኔ መስጠትን ህብረተሰቡ ዲማንድ እያደረገን ያለውና ያለውና በዛ ልክ አገልግሎት መስጠት ያስፈልጋል። ከዚህ በፊት ከነበረው አንጻር ስናይ ግን የጊዜ ገደብ ተቀምጦለታል። በየጊዜውም ያለውን ሂደትም እኛ እየተከታተለን ያለ ነው ከአመት አመት በጣም ከፍተኛ መሻሻል አለ። አሁንም ግን ከህዝቡ ፍላጎት አንጻር እንደተባለው ከመዘግየት ጋር በተያያዘ የሚነሱ አሉ። እነዚህ መዘግየቶች በተለያየ ምክንያት፣ በዳኛ ምክንያት መዘግየቶች ይኖራሉ። ከብቃት ከእውቀት ከስነምግባር ምግባር ጋር የተያያዙ ይኖራሉ። እነዚህን ለመቅረፍ በጎን እየሰራ ናቸው ያሉ ስራዎች አሉ። በቂ አይደለም። ወደፊትም በጣም አሁን በጥናት ውጤቱም የተረጋገጡ ብዙ ስራዎች መስራት እንዳለብን የሚያመላክቱ አሉ። ከጥራት ጋር በተያያዘ ዳኞች ቁጥርና የመዝገብ አለመመጣጠን በአንድ በኩል ይነሳል። ይህንን ለመቅረፍ ረዳት ዳኞች ሶስት የነበሩት አሁን ወደ መቶ ደርሰዋል። የዳኞችን ለማቆየት በጣም ብዙ ስራዎች መሰራት አለባቸው። ምክንያቱም ጥራት ከክህሎትና ከእውቀት ጋር ነው የሚያያዘው። ዳኞች ለረጅም ጊዜ ቆይተው ተረጋግተው እንዲሰሩ ማድረግ ያስፈልጋል። ከዛ አንጻር የተጀመሩ መስራት ያለብን ስራዎች አሉ። ከዳኛ ምክንያት ውጭ ደግሞ የተለያዩ ትዕዛዞች በጊዜው ባለመምጣታቸው ምክንያት የመዘግየት ሁኔታዎች ይኖራሉ። እዛ ላይ ከባለድርሻ አካላት ጋራም አሁንም ምክክር መድረኮች አድርገናል። የሁሉንም ትብብርም የሚጠይቅ ስለሆነ ማለት ነው። ሌላው ከጥራት ጋር ስነ ምግባር ነው የሚነሳው። እሱ ላይ ከዚህ በፊት ከነበረው ከፍተኛ የሆነ የተጠያቂነት ስርዓት የማረጋገጥ ስራ ሰርተናል። ግን በቂ አይደለም። አሁንም በተገልጋዩም እየተነሳ ያለውና በቀጣይም ከጥናት ግኝታችንም የሚያሳየው በሰፊ መስራት እንዳለብን ነው ማለት ነው። መልካም ነው። ስለዚህ በቀጣይ በፍትህ ስርዓቱ ላይ ዜጎች እምነታቸው እንዲጨምር ማድረግ እንደ ግብ ያስቀመጣችሁት ስራ ነው ብለን ልንወስድ እንችላለን። ወይዘሮ አሸነፈች አበበ የፌዴራል መጀመሪያ ፍርድ ቤት ምክትል ፕሬዚደንት፣ እዚህ ድረስ ስለመጡና ስለሰጡን ማብራሪያ እጅግ አድርገን ነው የምናመሰግነው። እሺ፣ እኔም አመሰግናለሁ። ወደ ሌሎች ዘገባዎቻችን ደግሞ እንሻገር። የሲዳማ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ በቢሮው ግቢ ተግባራዊ ያደረገው የሌማት ትሩፋት ስራ የኑሮ ጫናን ማቅለሉን የተቋሙ ሰራተኞች ተናገሩ። ለባለሙያው የተፈጠረው ምቹ የስራ አካባቢ የአገልግሎት አሰጣጡን እያሻሻለ ስለመሆኑ ደግሞ ኤጀንሲው አስታውቋል። አስረሳ ወገሼ ዝርዝር አለው። የኑሮ ውድነት የበርካቶች ጥያቄ በሆነበት በዚህ ወቅት የፍጆታ እቃዎችን በቅናሽ ዋጋ ማግኘት የሁሉም ፍላጎት ነው። የሲዳማ ክልል የወሳኝ ኩነቶች ምዝገባ ኤጀንሲም በግቢው ተግባራዊ ባደረገው የልማት ትሩፋት ስራ የባለሙያዎችን የኑሮ ጫና ማቃለል ችሏል። አቶ ታመነ ተሰማ የኤጀንሲው ዋና ዳይሬክተር ናቸው። ሰራተኛም ትንሽ መዋጮ እንዲያደርግ አደረግን። አራት መቶ ዶሮ ነው የምናረባው። በቀን 375 መብሬጅ እንቁላል እንሰበስባለን። ለሰራተኛ ጥቅም ላይ ነው ሰራተኛው ካፍቴሪያ አለ። በዚህ በኩል እንደ ተቋማችንም የሰራተኛን ጥያቄ፣ የኑሮ ውድነት ጥያቄ መመለስ ችልናል። በአሁኑ ሰዓት በሙሉ አካባቢ ከጓሮም አለና የጓሮ አትክልት ልክ በእንዲህ አይነት ሁኔታ ማለት ነው። ይሄ ውበትም ነው፣ አንድ ሌላም ለምግብነትም ነው የሚያገለግል። በተቋሙ የኮሚኒኬሽን ባለሙያ የሆነው ሳሙኤል ኤልያስም የኑሮ ውድነቱን ፈተና በዚህ መርሃ ግብር እየተቋቋመ ስለመሆኑ ይገልጻል። ሀያ እንቁላል ወስዳለሁ። አንዴ በሳምንት ከሀያ እንቁላል ላይ ያለውን ብር ተከራይ ነኝ ከፍዬ ነው ማድረው። ታክሲ ከፍላለው። ሶ እዚ ጋ የማገኘው ትርፍ እዚ ጋ ደግሞ የሆነ አንድ ክፍተት ያለበትን ቦታ ይሸፍንልኛል ማለት። ሌላኛዋ የተቋሙ የኩነት ምዝገባ ባለሙያ ብዙ ነሻንቆም ከራሷ አልፎ ለቤተሰቧ የሚሆን ምርትን ከምትሰራበት ተቋም በከፍተኛ ቅናሽ እያገኘች ነው። ከሌማት ትሩፋቶች መካከል በዋናነት የምናየው የዶሮ እንቁላልን ጉዳይ ነው የምናየው። ያው እንዳልከው ቤተሰብ አለ፣ ህጻናት አሉ እና ለእነሱ ይዘን ነው የምንገባው። ለአንድ ሰራተኛ ከአንድ እንቁላል ስምንት ብር ማትረፍ ማለት ቀላል ነገር አይደለም። ያን ይዘን እንገባለን። በተቋሙ እየተከናወነ የሚገኘው የሌማት ትሩፋት መርሃ ግብር ምቹ የስራ አካባቢ በመፍጠር የአገልግሎት አሰጣጡንም ቀልጣፋ አድርጓል ተብሏል። አገልግሎት አሰጣጥን በተመለከተ ትልቅ አጀንዳ ስለሆነ አገልግሎት ሰጪ ከሆንክ ደግሞ መገልገልም አለብን። የኑሮን ውድነት ስደጎም ደስተኛ ሁኔታ አገለግላል። የልማት ትሩፋት መርሃ ግብርን በሀገር አቀፍ ደረጃ በግለሰቦች በማህበራትና በተቋማት ተግባራዊ በማድረግ ሰፋፊ ውጤቶች እየተገኙበት ነው። ለኢቲቪ ዜና አስረሳው ገሼ ሐዋሳ። የውጭ ዜና በእስራኤል ኢራን የርቀት ጦርነት የሟቾችና የተጎጂዎች ብዛት እየጨመረ ስለመሆኑ እየተነገረ ነው። ኢራን ከባለፈው አርብ እለት ጀምሮ እስራኤል ላይ በፈጸመችው የድሮን ጥቃት 23 ሰዎች መገደላቸውን ሬውተርስ ዘግቧል። በእስራኤል ጥቃት የተገደሉ ኢራናውያን ብዛት ደግሞ 224 መድረሱን በኢራን በኩል የተገኙ መረጃዎች ያመለክታሉ።